ለሞት ደጆች አጠገብ ሕይወትን ለማየት እንሂድ። የሕይወትን ስልጣን በክብር ለማየት እንሂድ። የእኛ ጌታ በሞት ላይ ያለውን ስ ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አላዛር የሚባል አንድ ሰው ታሞ ነበር የሚል አተራረክ ነው እዚህ ላይ። መጀመሪያ ላይ ማርያም ናት ትኩረት የተሰጣት ከዚህ ቤተሰብ ውስጥ። ታሪኩ በዋናነት ያላዛር ይሁን እንጂ ልክ ቁጥር አንድ ላይ ማርያም እና ከማርያም እና ከእህቷ ከማርታ መንደር ይላል። ታናሽ የምትመስለው ማርያም ናት። ማርታ ናት የቤቱ ዋና፣ ግን እዚህ ስፍራ ላይ ቅድሚያ የተሰጣት ማርያም ናት። እንደገና እሷን የሚመስል የሚገልጽ ቃልም በተለየ ሁኔታ ከሶስቱ ቀርቧል። ቁጥር ሁለት ላይ ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች ተብላ ተገልጣለች። የክርስቶስ የሞቱ ምስጢር የገባት እርሷ ናት እና እንዲህ አይነት ልዩ ስፍራ ያላት ናት። ከዚያ በፊት በታሪኳ በሉቃስ ወንጌል ላይም የተወደሰች ናት ማለት መንፈሳዊ ግምት የተሰጣት ናት። ማርያም መልካሙን እድል መርጣለች፣ ከእርሷም አይወሰድባትም የተባለች በጌታ በኢየሱስ ክርስቶስ እግር ስር የተቀመጠች ቃሉን ልትሰማ እንዲህ አይነት ልዩ መንፈሳዊ ገጽታ የተላበሰች ናት እና በዋናነት እሷ ቀርባለች። ወደ ማርታ ስንመጣ ስትወቀስና ያለ በብዙ ነገር ትጨነቂያለሽ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው እሚል ወቀሳ የተነገረባት ናት። ስናያት ማርታ እና ማርያም ተቃራኒ ባህሪ ያላቸው ማርታ ያለመረጋጋት እና በራሷ ኢነርጂ መሄድ መጨናነቅ፣ ያው ጌታም ጠቅሶታል ቃል በቃል መታወክ ማርያም ላይ ግን በቃ ሁሉን ነገር ለጌታ ጥላ እግሩ ስር መቀመጥና በጣም ካልም በቃ የተረጋጋች እንደዚህ ነው የምናየው። አልአዛርም ያው ወዳጃችንም ተብሏል። እንደገና ወደፊት በእራት ከሱ ከተቀመጡት አንዱ ነው ተብሎ ይገለጻል። በበሳልነቱ በመንፈሳዊነቱ የሚታወቅ ነው እና ከሦስቱ ይበልጥ ማንን ነው የሚወደው? እውነት በሰሩት ስራ ባደረጉት ነገር ከሆነ ልዩነት አድርጓል። ማርታን ለምን ትጨነቂያለሽ ብሏል። ማርያምን ግን መልካም እድል መርጣለች። ይሄ ልዩነት አድርጓል፣ እንደዚህ ባደረጉት ነገር። በማንነታቸው ግን በእነሱ ላይ በሚያሳርፈው ፍቅር ግን ልዩነት አላደረገም። ስሙ ቡሩክ ይሁን። ስለዚህ ኢየሱስም ማርታንና እህቷን አላዛርንም ይወድ ነበር። እግዚአብሔር የተባረከ ይሁን። እንደውም እዚህ ጋር ይወድ ነበር በሚለው ላይ ማርታ እንደ በፊቱ አንደኛ ነው የተጠቀሰችው። ማርታንና እህቷን ማርያም ደግሞ እንደውም ስሟም አልተጠቀሰም። አላዛርንም ይወድ ነበር። ልክ በማርታ ውስጥ እህቷ ተብላ ተጠቀሰች። አቀማመጡ ራሱ የክርስቶስ ኢየሱስን የፍቅሩን ከፍታ የሚያመለክት ነው። የምትጨናነቀዋን የምትባክነዋን የምትታወከዋን ወዲያ የሚጥላት አይደለችም። ያቺ መንፈሳዊ ጥሩ ነገር ስላላት የበለጠ ፍቅር የበለጠ መወደድ የላትም። በቃ ቤተሰብ ውስጥ አንድ እስከሆኑ ድረስ ልጆቹ ናቸው፣ የእሱ ናቸው፣ ወዳጆቹ ናቸው። ፍቅሩ አንድ ነው፣ እንደ እናት ፍቅር ነው። በቃ ምንም ይሁን ምን ልጅ ልጅ ነው። አንዳንዱ ጥሩ ልጅ ነው፣ የሰከነ አንዳንዱ እንደው የሚነጫነጭ የሚያስቸግር ልጅ ነው። ግን እናት የሁሉም እናት ናት፣ ሁሉንም ትወዳለች። ባህርያዊ ነው ፍቅሯ። የጌታ ኢየሱስ ክርስቶስ ልብ ወደ እኔና ወደ እናንተ እንደዚያ ነው። ማርታና ማርያም ሁለቱም በኢየሱስ እግር ስር ናቸው፣ ሁለቱም በክርስቶስ ኢየሱስ ጥላ ስር ናቸው። በቃ የእርሱ ናቸው። እንደዚህ ነን እኛ አንዳንዶች እንደ ማርታ፣ ሌላው እንደ ማርያም፣ ሌላው እንደ አላዛር እንደው አላዛርን ነው አማካኝ እናድርገውና እንደው ብዙም የተገለጸ ነገር ስለሌለ ምንም እንሁን የክርስቶስ ኢየሱስ የልብ ፍቅር ያረፈብን ወዳጆቹ ነን። እግዚአብሔር ይመስገን እና ቢታንያ የኢየሱስን ልብ እንደው የሚያድስ ነገር ያለው ነው አስጨናቂ በሆነ ክልል ውስጥ ማለት ነው። ጥቂት ቢታንያን ዛሬስ ያገኝ ሆን ማርታ ማርያምና ላዛርን ያገኝሁ የልቡ መጽናኛ ወዳጆቼ የሚላቸው ከሱ ጋር የሚወግኑ ቤተሰብ የሆኑ ሰዎችን ያገኝ ሆን በስሙ ስንሰባስብ ወደ እርሱ ስንጠጋ ዋናው ምክንያታችን ለክርስቶስ ኢየሱስ የሚሆን ነገር እንዲገኝብን ነው። እግዚአብሔር ይርዳል። ታዲያ በተለይ በዚህ በእኛ ዘመን የእርሱ ስለሆንን የዚያ የታምረኛው በባህር ላይ የሚሄደው እውሮችን የሚያበራው፣ ብዙ በሽተኞችን የፈወሰው ሁሉም በስልጣኑ ቃል የደገፈው የጌቶች ጌታ የሆነው በክብር አድርጎ በሰማያት በግርማው ዙፋን ቀኝ የሚገኘው ከሁሉ በላይ የሆነው ሁሉን የሚገዛው የእርሱ ስለሆንን ወዳጆቹ ስለሆንን እዚህ ምድር ላይ ስንሆን ምንም አይደርስብንም፣ ሐዘን አያውቀንም። እኔ የጌታ ባሪያ ምንም አልሆንም፣ እንበል በሕይወታችን እንደው የሚያሳዝኑ ነገሮች አይከሰቱም። እሱ ታላቅ ስለሆነ፣ ሁሉ ነገር ከእሱ ስልጣን በታች ስለሆነ፣ እሱ በሌለበት ሁኔታ በዮርዳኖስ ማዶ ተገፍቶ ባለበት በዚህ ጊዜ በዚህ ቤተሰብ ውስጥ ሐዘን ገባ፣ ተፈቀደ። የእርሱ በሆኑት አዎ፣ የእርሱ በሆኑት በሚወዳቸው፣ አዎ፣ ወዳጆቹ በሆኑት፣ አዎ፣ እዚህ ቤት ውስጥ መጀመሪያ ህመም ገባ። አልአዛር ታመም። አንድ ወንድም። ይሄ በጣም ከባድ ነው። ወላጆቻቸው በህይወት ያሉ አይመስልም። ለምን? የቤት ዋና ሆኖ የሚጠቀሱት ሶስቱ ናቸው፣ ልጆች ናቸው። ተዋደው ተከባብረው የሚኖሩ ሰዎች ናቸው። አሁን አባት፣ እናት ምናምን የሆነ እገሌ የሚባል እነሱን የሚጎበኝ እንደው ተጠሪ የሚባል ሰው ምንም አይጠቀስም። ካለም ኢየሱስ ነው። በቃ በቤት ውስጥ ቦታ ያለው የሁሉ ነገራቸው አማካሪ፣ ዳኛ በቃ የችግሮቻቸው መፍትሄ ሰጪ በቃ ህይወታቸው ነው እዛች መንገድ ባለፈ ቁጥር ገብቶ ያልፋል ሲሄድም ሲመለስም እንደ ቤቱ የሚቆጥረው ቤት ነው እና በዚህ ቤተሰብ ውስጥ ሀዘን ተፈቀደ እና በጣም የሚገርም ነገር ነው ምንድን ነው ያደረጉት ቁጥር ሶስት ላይ የምትወደው ታሟል ብለው ላኩበት። አላዛር ታሟል እንኳን አላሉትም። ይቻላል አይደል? አላዛር ታሟ ወንድማችን ታሟል። እንደ አንድ ያለን እሱ ብቻ ነው፣ ትንሽም እንደው የምንመካበት አንድ እሱ ቢኖረን እሱም ታሟል። ስጋት ላይ ነው ምናምን፣ በእንደዚህ አይነት ነገር የታጀበ አይደለም። ያው አላዛርን የራሳቸው አድርገው ከማቅረብ እምንወደው ከማለት ወንድማችን ከማለት እምትወደው ታሟል አሉት። ይሄ በጣም በቃ የክርስቶስን ልብ የተረዳ ነው። በክርስቶስ ፍቅር ላይ ያረፈ እምነት ነው ይሄ ነው። ዮሐንስ 15 ላይ በፍቅሬ ኑሩ ማለት እኛ ለእሱ ባለን ፍቅር ሳይሆን እሱ ለእኛ ባለው ፍቅር የእኛ እኮ ፍቅር በትንሽ ነገር ይናወጣል። የእሱ ፍቅር ግን እንዴት ነው? የወደዳቸውን እስከ መጨረሻው ወደዳቸውን የእሱ ፍቅር ማለት ይሄ ነው። ማርያም የተረጋጋች የእምነት ሰው ብትሆንም እህቷ ግን ዝም ብላ የምትጨናነቅናት ብሎ ፍቅሩን አይቀንስም። በጴጥሮስ መካድ በደቀ መዛሙርቱ መበተን የሚለወጥ አይደለም። የእሱ ፍቅር ፍጹም ነው፣ እስከ መጨረሻው ነው። አንተንም፣ አንቺንም፣ እሱንም፣ እሷንም፣ እኔንም ያለንም በእኩል በፍጹም ማንነት በፍጹማዊ ደረጃ ይወደናል። እና በጣም በቃ በኢየሱስ እንደ ዋና ነገር ነው የመጡበት። የምትወደው ታሟል በፍቅሩ ነው የመጡበት። ክብር ለጌታ ይሁን። ተወደና ለተሰሎንቄ ሰዎች ሲጻ በእግዚአብሔር ለተወደዳችሁ እሚል መጠሪያ ደስ አይልም? የተወደዳችሁ የሚለው አገላለጽ አንዳንዴ እንጠቀምበታል። ማን የወደዳችሁ? ይሄ ነው በቃ። የምትወደው ታሟል። ችግሩ የደረሰበት አንተ የምትወደው ፍቅር ያረፈበት ነው። ስለዚህ ኢየሱስ ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። እነሱ እኮ ሊሞት ነው ነው አለ። አሳባቸው ልክ ያ እዚሁ ምዕራፍ ሁለት ላይ ያየነው ሹም ልጄ ሳይሞት ውረድ፣ በሕይወት ሳለ ውረድ። እንደዚህ ነው ሳይሞት ውረድ። ግን ለሞት አይደለም አለ ኢየሱስ ባለበት ሞትና መቃብር አለኝ የሚሉትን ስልጣናቸውን በሙላት ቢያሳዩም ምንም ማለት አይደለም። የሕይወት ራስ በተገኘበት፣ ለእኛ ነው ሞት መውጊያውን ይዞ ራሱን አግዝፎ የማስፈራሪያ በትሩን የሚያሳርፈው የሕይወትን ራስ ሳይ ግን ሞት ይደነግጣል። ትንሣኤና ሕይወት በሆነው ፊት ሞት ሁሌም ይሸሻል፣ ምንም ስፍራ የለውም። ስለዚህ አላዛር የሞተ ለሞት አይደለም ማለት የሚችል ብቸኛው ሰው የሕይወት ራስ ጌታ ኢየሱስ ብቻ ነው። ከኢየሱስ ጋር ለሆኑት እሱን በእርግጥ መንገድና እውነት ህይወት አድርገው ለተቀበሉት፣ ትንሣኤና ህይወት አድርገው ለሚቀበሉት፣ ከኢየሱስ ጋር ለወገሉት፣ እንደ ሕይወት ራስ ለሚያውቁት፣ በተለይ ለዚህ ለጸጋው ዘመነ መግቦት አማኞች ሞትና መውጊያውን እንደሰበረ እናም በክብር አድርጎ በግርማው ዙፋን ቀኝ እንደተቀመጠ ለሚያምኑ ለእነርሱም ቢሆን ሞት፣ ሞት አይደለም፣ ጥቅም ነው ማለት የሚችሉ ደፋሮች ናቸው፣ የህይወትን ራስ የሚከተሉ አማኞች። እምነታችንን ጌታ ያሳድግልን። ወደዚህ ከፍታ እየወረድን እኮ ነው ችግራችን እና ለሞት አይደለም። ታዲያ ለምንድን ነው እዚህ ጋር ጥቅም ያወጣበታል? ሐዘን እኮ ነው። አስቡት፣ ህመም ሞት ምናምን ነው አይደል እንባ የሚወጣበት እኮ ነው። ይሄንን አጋጣሚ ይሄን ክስተት ኢየሱስ የእግዚአብሔር ልጅ ሆኖ በክብር እንዲገለጥበት ሊጠቀምበት ፈልጓል። ነገሩ ሲቀለበስ በቅድሚያ እግዚአብሔር ይከብራል። እግዚአብሔር ነገሩን የፈቀደው ይህንን የሐዘን ክስተት ልጁን ሊያከብርበት ነው። አይሁድ አላከበሩትም። አላከበርነውም ብለዋል፣ ኢሳይያስ ምዕራፍ 53 አልተቀበሉትም። ድንጋይ አንስተውበታል። አዋርደውታል ሰድበውታል። ጋኔን አለበት ብሎ አብዷል ብሎ በጣም ነውር ነውር ነገር አድርገውበት አዋርደውታል። እግዚአብሔር ግን ሊያከብረው ፈለገ። በትንሿ ቢታንያ እ በዚያ በመቃብር ስፍራ በሞት መንደር ይህንን በሥጋ የተገለጠው ልጁን በራሱ ክብር ሊያከብረው ስለፈቀደ ሁኔታውን ፈቀደ። ስለዚህ ጌታ ኢየሱስ ጉዳዩን የሚያይበት መንገድ በእኛ መሻት በእኛ ፍላጎት ብቻ ሳይሆን በእግዚአብሔር ክብር መነጽርም ነው። በሕይወታችን የተፈቀዱ አስከፊ ነገሮች ደርሰው ይሆን? እኔ የጌታ ባሪያ ሆኜ ካመንኩ ይህን ያህል ዓመት ሆኖኝ ይህን ያህል ዓመት አገልግዬ እንዲህና እንዲያሆኝ እኔ እንዲት አልገባኝም። ጌታ ሆይ፣ ምንድን ነው ነገሩ? ያልን ያጉረመረምን እንኖር ይሆን? ይህን ማጉረምረም ወደ ዝማሬ ቀይሩት ወገኖቼ። ሐዋርያው ጳውሎስ ታመመ። ከዛ ያንን የሰይጣን መልእክተኛ የሥጋው መውጊያ ከእሱ እንዲርቅ ጌታን ሦስት ጊዜ ለመነ። መጀመሪያ አልገባውም። ከዛ ጌታ መጣና ጸጋዬ ይበቃሃል ኃይሌ በድካም ይፈጸማል፣ ሌላ ዓላማ አለኝ አለ ሲለው፣ ምን ማለት ጀመረ? ወደ መዝሙር ቀየረው አይደል? ስደክም ያን ጊዜ ኃይለኛ ነኝ አለ። አያችሁ፣ እንደዚህ ነው መሆን ያለበት። ነገሩ ሊገባን ይገባል። እንዴ ው ጌታ ሁለት ቀን ዋለ። ቁጥር ስድስት ላይ እንደታመመ በሰማ ጊዜ ያን ጊዜ በነበረበት ስፍራ ሁለት ቀን ዋለ። ምንም አልቸኮለም። ነገሩ ወደ ባሰ ነገር እንዲሄድ ፈቀደ ማለት ነው። ከዚህ በኋላ ነው እንግዲህ ከሁለት ቀን በኋላ እንጓዛለን። አስቡት መንገዱ ሁለት ቀን ይፈጃል። ከዮርዳኖስ ማዶ ተነስቶ እስከ ቢታኒያ እስኪመጣ ድረስ እና አራት ቀን ይሆናል ማለት ነው። ሁለት ቀን እዛው ዋለ። ከዛ ከሁለት ቀን በኋላ ጉዞ ሲጀመር ሁለት ቀን በመንገድ ያልቃል። ከዛ በኋላ ቢታኒያ ይደርሳል። እና ቀን ቀን ነው የሚራዘመው። ምንድን ነው ጉዳዩ? ለምን ዘገየ አለኛል? ይመጣል ይመጣ አይዘገይም ወገኖቼ። እሱ የእግዚአብሔርን ክብር አስቀድሞ ለእኛ እጥፍ ይመልሳል። የእግዚአብሔር ክብርና ለእኛ የሚያስፈልገው ነገር ተጣጥመው በአንድ ወቅት በየትኛው ጊዜ እንደሚመጡ እሱ ያውቃል። መጸለይ ጥሩ ነው። የሚያስፈልገንን መጠየቅ ጥሩ ነው። ዛሬም በክብር ያለው ኢየሱስ በሰማያት ሆኖ ለእኛ ነው ያለው። እዛ ያገባዋል፣ ግድለዋል፣ ይለዋል። ዕብራውያን ምዕራፍ ሁለት ያዝናል ተብሏል። አይደል እንዴ ሊራራልን የማይችል ሊቀ ካህናት የለንም በቃ ከዚህ በላይ ምስክርነት የለም በእኛ ውስጥ የሚደርሱ ነገሮችን በሙሉ የሚገባው የሚሰማው ነው ይወደናል ይህን እርግጠኞች ከሆንን ቢዘገይ አንጠርጥረው ወገኖች አናጉረምርም ንግግራችንን እንቆጥር ምክንያቱ ይግባ የእግዚአብሔር ክብር አለበት። በኛ ሁኔታ ውስጥ እንዲያልፉ የተፈቀዱ ነገሮች ካሉ በዚህ እግዚአብሔር ራሱን የሚያከብርበት እድል የሚያገኝ ከሆነ በኋላ አምልኮው ይጨምራል፣ በኋላ ዝማሬው ይጨምራል። እግዚአብሔር የሚያየው መጨረሻውን ነው ወገኖቼ። ሁለት ቀን ዘገየ። ወዲያውኑ እንሂድ አለ። ወደ ይሁዳ ደግሞ እንሂድ። እንሂድ ሲል ደቀ መዛሙርቱ ውስጥ የተፈጠረው ምላሽ አስገራሚ እንሂድ አዎ፣ የት ይሁዳ? ለምን ከይሁዳ ወጣ? ጥያቄው ያ ነው እና ሊወግሩ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞ ወደዚያ ትሄዳለህን? ለምንድን ነው እሱ የሚሄደው? ያ መጨረሻ ታሪኩን ስለምናውቅ የሞተውን ሊያስነሳ ነው የሚሄደው አይደል። የእነሱ ፍርሃት ግን ትሞታለህ፣ ማንም ነው የሚሉት። የሞተውን ሊያስነሳ የሚሄደውን ሊወግሉህ፣ ልትሞት ትችላለህ፣ እኛም አደጋ ይገጥመናል ነው። እንትን በጣም የሚገርም እኮ ነው፣ አለመተዋወቅ። አብረው እየኖሩ ግን፣ ኢየሱስ መለሰ ቀኑ 12 ሰዓት አይደለም? ምን አላቸው። በቃ 12 ሰዓት ቀን ነው። አንድ ቀን ስንት ሰዓት አለ? 12 ሰዓት አለ። በቃ ለምን ሌላ 12 ሰዓት ደግሞ ሌሊት አለ። ቀን የምንለው 12ቱን ሰዓት አይደለም ወይ? ነው ጥሩ። ይሄ ቀን በቀን የሚመላለስ ቢኖር የዚህ ዓለም ብርሃን ያያል እና አይሰናከልም? ብርሃን ስላለ ጉድጓድ ይኑር መንገድ ይሁን በቃ ግልጽ ነው የሚታይ ነገር ስለሆነ ብርሃን ስላለ ችግር የለም። መሰናከል የሚባል ነገር የለም። ግን ሌሊት ከሆነ በሌሊት የሚመላለስ ግን ብርሃን በእርሱ ስለሌለ ለ አሁን የጉዳዩ የፀሐይ ብርሃን አለመሆኑን ይህቺ ናችሁ የምታይ ብርሃን አለና በእርሱ ስለሌለ በዚያ ሰው ውስጥ ስለሌለ፣ ስለዚህ ብርሃን የሚለው ነገር አሁን ወዲያው መንፈሳዊ ሆነ። ንግግሩን ምሳሌውን ሳይጨርስ እዚያው ተረጎሞ ማለት ነው። ብርሃን በእርሱ ስለሌለ ይሰናከላል አላቸው። አትጨነቁ ነው፣ እኔ በብርሃን ነው የምመላለሰው። ምንም አሁን የሚገጥምንን ነገር በተመለከተ ጉድጓድ ይኑር፣ መንገድ ይኑር፣ የሆነ ችግር ይድረስ አይ ድረስ፣ የሚያስፈራ ነገር እኛ የቀን ልጆች ነን። ይሄ እናንተን አያሳስባችሁም። በቀን ነው የምንመላለሰው ምን አጠፋል። እነሱም ብዙ ነገር ሊሉ ይችላሉ። ይሄ እንግዲህ እኮ ተሰወር ነው ነገሩ አይደል? ተደበቅ እኮ እንደዛ ያገኙሃል፣ እንደው እንዳይገሉ ነው ለምን ምን ምን ምን ምን ስለተፈጠረ እኛ የብርሃን ልጆች ነን ወደዛው ሊወግሩ ወደሚፈልጉት ስፍራ ሄደ ቀጥ ብሎ ምክንያቱም ጉዳይ አለው የሚበልጥ ነገር አለ እዛ ካለው የአይሁድ ድንጋይ ይልቅ በነ ማርታ መንደር ውስጥ የእግዚአብሔር ክብር ይገለጽ ዘንድ አለው ጌታ ኢየሱስን የሚይዘው የአይሁድ ማስፈራሪያ የአይሁድ ድንጋይ የአይሁድ ምክር ተንኮል ሸንጎ ምናምን ባለስልጣናት አይደሉም። በዚህ ሰዓት በክርስቶስ ኢየሱስ ልብ የሞላው የእግዚአብሔር ፈቃድ በዚያች መንደር ውስጥ ይገለጥ ዘንድ ያለው የእግዚአብሔር ክብር ነው። ይሄ ጎልቶ ሲወጣ፣ ይሄ ደምቆ ሲወጣ አይሰናከልም። በቀን የሚመላለስ ሰው በግልጽ ነው የምንሄደው። እግዚአብሔር የተባረክም ባሸነፈን ነገር በልባችን በጎላው ነገር በእኛ ላይ ከፍ ባል ብሎ በሚታየው ነገር እኛን በተቆጣጠረን ነገር እንመላለስ ወገኖች። አመፃ አይቆጣጠረን፣ ጨለማ አይቆጣጠረን፣ ሌሊቱ አይቆጣጠረን። ብቻ የእግዚአብሔር ብርሃን፣ የእግዚአብሔር ክብር፣ የእግዚአብሔር ፈቃድ ይቆጣጠረን። የቀን ልጆችንን ቀን ከሆነ እንመላለሳለን። አለቀ። ስለዚህ ቀን ነው፣ የስራ ጊዜ ነው። መሄድ አለብኝ፣ ይሄዳለሁ እንደዚህ ነው ጉዳዩ። ከዛ ጉድ መሄድበትን ምክንያት ነገራቸው። ወዳጃችን አላዛር ተኝቷል አላቸው። በቅኔ በምሳሌያዊ። አሁን ፊደል ብቻ የሚገባቸው ሰዎች ችግሩ ይሄ ነው። ተኝቶ ከሆነ ይድናል። እነሱ ወደዛ መሄድ ስለፈሩ እሷን ለማስቀረት ነው አለን ተኝቶ ከሆነማ ጥሩ ነው። ጥሩ እንቅልፍ ወስዶታል፣ በቃ በዛው ይድናል። ያንተ መሄድ አያስፈልገውም። ስለዚህ ልባቸው የተያዘው በአልዓዛር መታመን ብቻ ነው ማለት ነው እንጂ ወደ ሰማይ አልሄዱም። የእግዚአብሔር ክብር እንዴት እንደሚገለጥ የነገራቸውን አላሰቡም። ዋናው የዛ ቤተሰብ ችግር ከተፈታ አንተ መሄድ አያስፈልግም ኧረ እሱ መሄድ የሚያስፈልገው የቤተሰቡን ችግር ለመፍታት ብቻ ሳይሆን የእግዚአብሔርን ክብር ለመግለጥ ነው። እሱም በዛ ክብር ውስጥ ይገለጣል። ይሄ ያልገባቸውም ወገኖቼ የእግዚአብሔርን መብት፣ የእግዚአብሔርን ክብር፣ የእግዚአብሔርን መሻት ሁል ጊዜ በየትኛውን ጉዳይ እንደውም በቀዳሚነት ልናስብ ይገባናል። ከዛ ወዲያው በግልጽ ነገራቸው አላዛር ሞተ አለና። እንድታምኑ አላመኑም ማለት ነው፣ ገና በዚህ ጉዳይ። በዚያ ባለመኖሬ ስለ እናንተ ደስ ይለኛል አላቸው። ምክንያቱም እሱ በሌለበት ስፍራ ላይ ነው አልዓዛር ታመመው። ስለዚህ እንዲሆኑ ነው እንደዛ ሆኖ ነው። ፈውሶት ነው ከሞት አስነስቶት አይደለም። ለመካድ ከፈለገ ሰው እኮ ብዙ ነገር ሊል ይችላል። አላዛር ከሞት ከተነሳ፣ አይ ድሮም አልሞተም። እሱ እንዳይሞት ማድረግ ነው እንጂ የሚችለው የሞተውን ማን እንዴት ያስነሳል? አይሁድ እንደዛ ነው የሚያስቡት። እነዚህ ቢወረስ እንድታምኑ እኔ እዛ አልነበርኩም። መሞቱ እርግጠኛ እንዲሆን ነው የተፈለገው መጀመሪያ እና በዚያ በሞት ላይ ስልጣን እንዳለው ማሳየት ነው የተፈለገው ከዚያ እንሂድ አላቸው። ወደ እርሱ እንሂድ፣ ወደ ችግሩ እንሂድ፣ ወደ አላዛር እንሂድ አለ። ከዛ ጢሙ ማን ነው? ቶማስ ምን አለ? ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ። ይልቅ ቢቀይረው ምን ቢል? እርሱ ለሞተው ህይወትም ሲሰጥ በዚያ ሀሌሉ ያያልን ልንዘምር፣ ከእርሱ ጋር እንሂድ ቢል ኢየሱስን ከዚህ ከሞት ስልጣን በላይ አድርጎ ማየት መረዳት ቢችል ኖሮ በሞት ደጆች አጠገብ ህይወትን ለማየት እንሂድ የህይወትን ስልጣን በክብር ለማየት እንሂድ የእኛ ጌታ በሞት ላይ ያለውን ስልጣን ለማየት ከእርሱ ጋር እንሄድ ነበር እንጂ ከእርሱ ጋር እንሞት ዘንድ ወይ ጉድ የእግዚአብሔር ክብር ሊገለጥ ነው ከእርሱ ጋር እንሂድ እያለ መናገር ሲገባው የተስፋ መቁረጥ ንግግር ነው የተናገረው። ቢሆንም ራሱን ከክርስቶስ ጋር ቆጥሯል። ከክርስቶስ ጋር ራሳችን እንቁጠር። ግን ችግሩ ብቻ አይታየን፣ በቃ ከዛ ባሻገር ያለው ክብር ደግሞ ይታየን። ስለዚህ በሁሉም ነገር አመስጋኞች እንሁን፣ የእምነት ሰዎች እንሁን። እግዚአብሔር በጸጋው ብዛት ይርዳል።